አፉ በልቶ በአፉ የሚጸዳዳ ምንድን ነው? እስር ቤት እያለን ሀያ ሁለት ዓመት እንዲፈረድብን መጥተው የመሰከሩ ሰዎች አሉ። መሻይቆች አሸባሪ ናቸው ብለው ማለት ነው። ገንዘብ የቱንም ያክል ቢበዛ ተርፎ አያውቅም። አንድ ሺህ ሰው መስጊድ ውስጥ አለ፣ ግን ያለው ድምፅ አንድ ሰው የሚያወራ አይመስልም። ሶስት አይነት ሰዎች ጀነት አይገቡም ይሉናል፣ ነቢዩ አለይሂ ሰላቱ ወሰለም ነብያችን። ለናንተ ደግሞ ጌታችን ሴት ልጅ የሙከራ ስርጭት አይደለች። የጴንጤ ፓስተር ይፈጉሰኛል ብላችሁ ቸርቹ ከሄዳችሁ ድግምት ነው የሚደረግባችሁ። እነዚህ መታያቸው ኦኬ ቢጫ፣ አረንጓዴ፣ ሶስቱ ምንድነው? የሶስቱ ስላሴዎች ምስክር ናቸው። የአብ የወልደ መንፈስ ቅዱስን ሶስትነት አንድ አምላክ። በብጣ አድሺ ሶስት ጉልቻ አንድ ምጣድ፣ እዛ ላይ አንድ እንጀራ ግን አልገባኝ። እንዴት አርገል ያስገባኝ? ሁሌ አይገባህ? ሁሌ አልገባኝም። እንትል እንዴት ላስገ ሊጫንልኝ። የድሮ ምእመን ይሻለናል። እናንተ መታቱ ፒዛራ ነው። ይሄው እናንተ ከመጣስኪ አንድ ሰው እኛ ሰብከ ነው። ኦርቶዶክስ ሆነ ምትሉ አንተ አጠሩ አጥሩ አትጠሩ ሰው ስለምናቃችሁ እባክህ። በቃ በቃ በቃ በቃ እያላችሁ ገንዘብ የቱንም ያክል ቢበዛ ተርፎ አያቅም። ተርፎ ማያብቅ ነገር ነው ገንዘብ ምንም ቢኖርህ አያልቅም። ቁጥር ቁጥርስ ካላለቀ ድረስ ገንዘብ አያልቅም ፍላጎትም አያልቅም። የህይወት ቫሊዩና ትርጉም ምንድን ነው ስትል ባለህ ነገር መብቃቃትን መፍጠር መቻል ነው። አብዛኛው ሰው የዛሬ ምናምን ሁለት ዓመት አስር ሺህ ብር ደመወዝ ያለው ዛሬ አርባ ሺህ ብር ቢያገኝ የዛሬ ሁለት ዓመት የነበረው መጋረጃ ዛሬ እኩል አራት እጥፍ ያድጋል። አሁን ፍላጎትም ፕሮዳክትም የሚሄዱበት ርቀት አለ ሰዎች ግን ቫሉ ወይም ኮንተንትመንት መብቃቃት እና የሆንከውን ማመን መጀመሪያ ስ ቨሪ ዋይዝ ስታርት ማለት ነው። ለምሳሌ ውሃ ርካሽ ነው፣ ለህይወት አስፈላጊ ነገር ነው። በጣም ስ ኢምፖርታንት ወርቅ አለት ነው፣ ውድ ነው። ግን ኮንቬንሽናሊ ሰው ተስማምተንበታል ስታንዳርድ እንዲሆን ውድ ነው ዋጋው። ስለዚህ እኩል ሚዛን ያላቸው ወርቅ እና ውሃ ብትወስደው ምንም አይገናኝ። ኢቭን አንዲት ግራም ወርቅ እና የሆነ ይህን ቤት የሚሞላ ውሃ እኩላ ወርቁ ውድ ነው። ኤቭሪዴይ ሩጫችን ለወርቅ ነው። ሴት ልጅ የሙከራ ስርጭት አይደለችም። ማንም ሰው ደግሞ በጣም የሚያጅበው ልንገራችሁ፣ መጥፎ ጓደኞች የተለያዩ የቤት ልጆችን ካበላሹ በኋላ ስንት አበላሻችሁ ብትላቸው ስድስት ሴት አበላሻሉ፣ ሰባት ይላል፣ ዘጠኝ ይላል። የሆነ ጊዜ ተውበት አድርጎ ሲመለስ በቃ አሁን ወደ ኒካና ተውበት አድርግ ስትለው ምን ይላል መሰለ እና ያቺ የሆነ ሴት ጋር ይቻለው እሷን አግባ ስትለው አውዙ ቢላ እንዴት እሷን አገባለሁ? ተዳራሩ ለኔ ይላል። አዮ አይፈልጋቸውም እነዚህ ያበላሻቸውን ሴቶች። ይሄን በደንብ ንገሯቸው። እህቶቻችሁ እስር ቤት እያለን ሀያ ሁለት ዓመት እንዲፈረድብን መጠው የመሰከሩ ሰዎች አሉ። መሻይቆች አሸባሪ ናቸው ብለው ማለት ከፈተ ተፈታን በኋላ መጅሊሱን ልናቋቁም ተጠራ። እነዚህን ሰዎች አቅፈን ስበን ነው አብረናቸው ቁጭ ያለ

ተብዲዕ ወጡ አያቅም። እገሌ ሙብተዲዕ የሚል ቃል የለው። ያስተምራል። ቢድዓን፣ ሽርክን ያወግዛል። እገሌ ሙሽሪክ ብሎ አያቅም። ሓታ የተከራከሩትን ሁላቱል አሻዒራን እንኳን ሚን አህሉሱና ወልጀማን የቆጠራቸው እንጂ ያከፈረው ሰው የለም። ራሱን ዝቅ አርጎ ሚያይ የብላያሉ ሰዎችን አላከፍርም የሚል ሰው ነው። ማክፈር የእስልምና ባህርይ አይደለም። ድሮ የሰለፊያውን ያከፍር

የእኛ ዳኝነት በውጭ ነው። ውስጥን አንበረብር። ሙስሊም ካፊር ከባድ። ለዛ ነው ኢማሙ አቡ ሐኒፋ ምን ይላሉ? አንድን ሙስሊም በስህተት ተሳስቸ ካፊር ከምል ይላሉ አንድ ሽን ካፊር ሙስሊም ብል ተሳስቸ ይሻላል ይላል። ከባድ ነው። አንድን ሰው ሙብተዲዕ ማለት ካፊር ማለት ከባድ ነው። ካልሆነ ክፍሮ ወደ አንተ ይመለሳል። ንጉስ ነው የምትመስለው፣ ጀለቢያውን ለብሰ ጽድት ብለህ ትታጠባለህ ጀለብያን ትለብሳለህ። አንድ ሺህ ሰው ነው ያለው፣ አንድ ድምፅ የለም። ልድገመልህ፣ ቆይ ልድገመልህ። አንድ ሺህ ሰው መስጊድ ውስጥ አለ፣ ግን ያለው ድምፅ አንድ ሰው የሚያወራ አይመስልም። ጸጥ ጸጥ በሉ ቅዱሳን እባካችሁ፣ ቁጭ ቁጭ በሉ የለም፣ ጸጥ እውነተኛ አምልኮ ማለት እውነተኛ አምልኮ ማለት በአምላክ ፊት በተመስጦ ዝም ብለህ ቆመህ ከዛ በኋላ ለእርሱ ብቻ የምታደርገው ስግደት ምንም ሳትመለከት፣ ከፊት ለፊትህ ማጀቢያ ሳይኖር፣ ቪአይፒ ወንበር ላይ ሳትቀመጥ። እዚህ ጋር ቦስ ነው፣ እዚህ ጋር ሜጀር ፕሮፊት ነው የሚቀመጠው፣ እዚህ ጋር የቸርቹ ባለቤት ነው የሚቀመጠው እዚህ ጋር ጳጳሱ ነው፣ እዚህ ጋር ኤጲስቆጶሱ ነው ምናምን የለም። ትቆማለህ፣ እኩል ነህ፣ እኩል ትጸልያለህ፣ እኩል ትሰግዳለ። ተንበርክከ ግንባርህን መሬት ላይ አድርገህ ቀና ትላለ፣ ታመልካለ። ይሄ ነው አምልኮ ማለት። መጽሐፍ ቅዱስ ላይ እግዚአብሔር ይፈልገው የነበረው አምልኮ ይሄ ነው። በእውነትና በመንፈስ ማምለክ ማለት ይሄ ነው፣ ጉቦ ምናምን የሌለበት መማለጃ ምናምን የሌለበት ጽድት ያለ፣ መሀይም መሀይም እንዳልመስልህ፣ እኔ መሀይም አይደለሁም። መሀይም አይደለሁም። በደንብ ነው የማውቀው። አምላክ ምን ይፈልጋል? አምልኮት ይፈልጋል። መጽሐፍ ቅዱስ ምን ይላል? እግዚአብሔር ቀናተኛ ነው። ከእርሱ ውጪ አምልኮ ለሌላ ሲደረግበት አይወድም። ተጋሪ የለውም። ባላንጣ የለውም። ቅጥያ የለውም። ሁለተኛ ወንበር የሚያስቀምጠው ልጄ ብሎ የሚጠራው የለውም። መንፈስ የሚባል ምን ወንበር የሌለው ምን ላይ እንደሆነ የማይታወቅ መንፈስ ቅዱስ የሚባል የለውም። ሶስት አገዛዝ ሊቀ የሆነ ሶስት ባለስልጣን ምናምን የለም። አንዱ ምን እንደሆነ የማይታወቅ እንደዚህ የለም። በእስልምና ውስጥ አላህ ብቻውን ነው ፈራጅ ብቻውን ነው የምትለምነው። ከሱ ውጭ ሌላ የምትለምነው የለም። እውነተኛ አምልኮ ማለት ይሄ ነው፣ ጽድቅ ታርገህ መለኮትን ማምለክ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? በማዕከላዊ ኢትዮጵያ በመስቃንና በማረቆ ልዩ ወረዳ ቆሽ ከተማ ላይ የፕሮቴስታንት ቸርች አለ። እዛ ፕሮቴስታንት ቸርች ላይ እዛ ማዕከላዊ ኢትዮጵያ የሚገኙ ብሔር ብሔረሰቦችን ቀን ከፋፍሎ ይህ ቀን ለጴንጤ የሚሆን ፈውስ፣ ይህ ቀን ለአከሌ ብሔር የሚሆን ፈውስ የሚል በማዘጋጀት የአካባቢው ማህበረሰብ የገጠር ማህበረሰብ ያልተማረ እውቀት የሌለው ኋላ ቀር መሆኑን በመገንዘብ እንፈውሳችኋለን እያሉ እዛ እየሄዱ ሰዎች እየተሸወዱ ነው። እዛ ሂዳችሁ የጴንጤ ፓስተር ይፈውሰኛል ብላችሁ ቸርቹ ከሄዳችሁ ድግምት ነው የሚደረግባችሁ እንኳን አይደለም ሙስሊሙ በገዛ ህዝባቸው ላይ ድግምት ያደርጋሉ ድግምት የሚያደርጉት ለምንድን ነው በተደጋጋሚ ቸርቹ እንድትሄዱ በሽታው እንዲተዋችሁ አይፈልጉም ድግምት ሲያደርጉባችሁ ሁልጊዜም ጊዜም ቸርች ውስጥ እንድትሄዱ ነው የሚያደርጋችሁ ሁልጊዜ ቸርች ከሄዳችሁ በሽታውንም አትድኑ ጭራሽም ሃይማኖትን እንድትቀይሩ ነው የሚያደርጓችሁ የቤተ ክርስቲያኒቱ ባሪያ ነው የሚያደርጓቸው። ተግባብተናል። ካሁን በፊት አንድ የኦርቶዶክስ እምነት ተከታይ የተለያዩ የጸበል ቦታዎች ላይ ድግምት ያደርጋሉ። በራሱ በኦርቶዶክስ ማህበረሰብ ላይ ይህን የሚደረገው ለምንድን ነው? ከጸበል ቦታ ህዝቡ እንዲሄድ አይፈልግም። ከጸበል ቦታ ህዝቡ ሙጥጥ ብሎ ከሄደ ሰው ሲመጣ በቃ ሰው የለም ብሎ አእምሮ ላይ ሌላ ነገር እንዲያስብ ስለሚፈልጉ እዛው አስረው ነው የሚያስቀሩት። ስለዚህ የፕሮቴስታንትም ቸርች እፈወሳለሁ ብሎ የሄደን ይሄንን እውቀት የሌለው የገጠር ማህበረሰብ እዛው ለቸርቹ የታሰረ እንዲሆን ሰዎችም አ ለካ ብዙ ሰው አለ ብሎ ተከትሎ እንዲመጣ እዛ ሰዎች ለምሳሌ ዘይት እናደርግላችኋለን ነው የሚሉት። ዘይት የሚቀቡት ጆሮ፣ አይን፣ አፍንጫ አካባቢ ነው። በቃ ድግምት አጋንንት ነው የሚለቁባችሁ። ቤታችሁ ሂዳችሁ ሲያቃዣችሁ ነው የሚያድርጉ። ድግምት ስለተደረገባችሁ ሂዳችሁ አጋንንት ይዞኛል ይሻል ብላችሁ እዛ ቸርች የቸርች ባሪያ ነው የምትሆኑት። እንኳን አይደለም በሙስሊሙ ላይ እንኳን አይደለም እዛ አካባቢ አብዛኛው ሙስሊም ማህበረሰብ ጤንጤ እናደርጋለን በሚል አይደለም፣ በራሳቸው ክርስቲያኑ ማህበረሰብ ላይ ድግምት ያደርጋሉ። ከቸርች እንዲቀሩ አይፈልጉም። ያ ማህበረሰብ ቸርች ሲሄድ ገንዘብ ይሰጣል። ኦኬ፣ ቸርቹን የከፈተው አካል የሚተዳደረው በዛ በቸርቹ በገንዘቡ ነው። ተግባብተናል። ሀብታም እናደርጋችኋለን ጤናማ እናደርጋችኋለን ብለው ይሸውዷችኋል። ቸርቻቸው ስትይሉ በሽተኛ አድርገው ይልኳችኋል። ሀብታም እናደርጋችኋለን ብለው ይጠሯችኋል። ያላችሁን አምስት አስር ጥላችሁ እንድትመጡ ወደ ድህነት አረንቋ ይስቧችኋል። እነሱ ግን እናንተ ላይ ድግምት አድርገው፣ በጤናችሁ ላይ ድግምት አድርገው ካላችሁ ከዲያ ገንዘባችሁ ላይ ከኪሳችሁ አውጥታችሁ የሚሰጡት አምስት አስር እነሱን ሀብታም ነው የሚያደርጋቸው። ይሄ ለቆሼ እዛ አካባቢ ማዕከላዊ ኢትዮጵያ ለሚገኘው ለስልጤው ጉራጌውን ብቻም ሳይሆን ለአፋር ለሶማሌ በሁሉም የኢትዮጵያ ክልል የፕሮቴስታንት ቤተ ክርስቲያን የተከፈተበት አካባቢ አንድ የጴንጤ ቸርች፣ አንድ ጴንጤ ኑዝ ቸርች ኑ ተፈወሱ ካላችሁ እንዳትሄዱ። እዛ ቸርች እንኳን አይደለም እናንተ ራሳችሁ የምታውቁት ጴንጤ ካለ አትሄድ ቸርች ይበሉት ድግምት ይደረግበታል። ጤናውንም ማቶ፣ ገንዘቡንም ማቶ። ተግባብተናል። ስለዚህ ይህንን ቪዲዮ ሽራ አድርጋችሁ ማዕከላዊ ኢትዮጵያ ለስልጤ ወንድሞቻችን፣ ለመስቃድ፣ ለማረቆ፣ ለቀቤና፣ ለወለኔ፣ ለሁሉም ለሙስሊሙ ማህበረሰብ አድርሱልን። አፋር ክልልም እንደዚሁ አልፎ አልፎ ቸርች ይሰራሉ። ቸርች የሚሰሩት እዛ አካባቢ በሽተኛውን ድሃውን ሰው ተሸውዶ ለመከታተል አንዳንዱ ሰው ሰነፍ ከመሆናቸው በቃ ማህበረሰባችን ሰነፍ ነው። ስራ ስለሌለው ከምደበር ብሎ እዛ ጴንጤ ቸርች ይሄዳል። እዛ ሲሄድ ድግም ይደረግበታል በየሳምንቱ ውድ እዛ እንዲሄድ አፉን እንዲከፍት ነው የሚደረገው፣ እና ጥንቃቄ አድርጉ። እንኳን አይደለም በሞኙ እውቀት በሌለው መሀይም ጃሂል ማህበረሰብ ሙስሊም ማህበረሰብ አይደለም በገዛ ማህበረሰባቸው ላይ ግምት የሚያደርጉ ናቸው። ጥንቃቄ አድርጉ። ይህን ቪዲዮ አድርሱልኝ። ስለ ቅያማ የጠየቀኝ ስለ ሰዓ የጠየቀኝ ሰውዬ የት ነው አሉና፣ አሉ ቃለ ሀ አነ ያ ረሱላላህ እኔ ነኝ አላቸው። ከዛም ነቢዩ አለይሂ ሰላቱ ወሰላም ኢዛ ዱያአት ልአማና አማና የጠፋሽ ጊዜና ፈንተዚሪ ሰዓ ቅያማን ጠብቀ አማና የጠፋ ጊዜ

የሚሆንበት ቦታ ላይ የማይሆን ሰው ሲቀመጥ ስልጣን ቦታ ላይ ሊሆን ይችላል፣ ወይንም የሆነ ቦታ ላይ ሊሆን ይችላል። የማይገባው ሰው እውቀት የሌለው ሰው ለዛ ብቃት የሌለው ሰው እዛ ቦታ ላይ ተቀምጦ ያየህ እንደሆነ ቂያማን ጠብቅ ነው። ስለዚህ አማና በጣም ከባድ ናት። ለሰማይ የከበደች ለምድር የከበደች ናት። አማናን መጠበቅ አላህ ዘንዳ የሚወደድ አላህ ዘንዳ ትልቅ ሐሰና ትልቅ አጅር የሚያስገኝ ነው። ስለዚህ አማናችንን እንጠብቅ። አሰላሙ አሌይኩም ወረሕመቱላሂ በረካቱ። ቪዲዮን ሰምተን እንመለስ። ነቢያችን ለእናንተ ደግሞ ጌታችን

ዛበእነሱ በከማርያም ድንግል የተከበረች የተቀደሰች የተመረጠች የሴቶች ውብ ው ቪዲዮ እንደሰማችሁት ነው። ሰውን ለማስወደድ ማይሆን ቃላቶችን መናገር አሳፋሪ ነው። የእኛ ነቢይ፣ የነሱ ወይም ደግሞ የእናንተ አምላክ የሚባል ነገር የለም። እንዲህ አይነት ጨዋታ የለም። የእኛ ነብይ እናንተ አምላክ ክርስቲያኖችን ክርስቲያኖች እንዲወዱን ብለን እንዲህ አይነት ጨዋታዎችን የምንጫወት ሰዎች ጥንቃቄ ልናደርግ ይገባል። አላህ ዘንድ ያስቀጣል፣ ከባድ ከባድ ቅጣት ያስቀጣል። ይሄ አላህ ተባረከ ወተዓላ የሙናፊቆችን ባህሪ ሲገልጽ ሙዘብዘቢነ በይነ ዛሊከ አለ። ከነዚህም አይደሉም ከነዚያም አይደሉም። ያው ለመወደድ ብሎ የሰውዬው አሁን እንግዲህ ይጭፋ ስላገኘ ስለተገናኘ ይጭፋ፣ ያኛው ደግሞ ከ ከሷ አጠገብ የነበረው ጓደኛው ማሻአላህ፣ መጨረሻ ላይ ጥሩ ነገር ጥሩ ንግግር ተናገረ፣ አምላክ አይወለድም እንጂ የሚል እና ሰውን ለማስወደድ ብለን አላህን የሚያስቆጣን ቃላቶች ባንጠቀም ጥሩ ነው፣ ለራሳችን ስንል። አሰላሙ አለይኩም ወረሕመቱላህ። በጣም የሚገርመን ረሱል ዐለይሂ ሰላቱ ወሰላም ቀብርን ያሉት ነገር ግን አለምን እየመሩ አይደለም። አለም እኮ ካልመራው እያለ እየመራ አይደለም አለም የመሳሪያ ማት እየመጣ የወታደር ማት እያመጣ እየመራክ አይደለም። እሳቸው ግን ቀብሮ ነው እየመሩን ያሉት። ቀብሮ ነው እየመሩን ያሉት። እንዴት ህይወታችን መኖር እንዳለብን በደንብ አድርገው አስተምረውናል። ይሄ ሁሉ ለምዚህ ያበቃቸው ምንድን ነው? የአላህ መላክተኛ ስነ ምግባር ነው። አላህ ምን አላቸው? ይሄ ለሁላችንም የምንመኘው ነው። እሳቸው በጣም በሚገርም ሁኔታ ረሱልና አለይሂ ሰላት ወሰላም። አባቶችን በደንብ ስሙኝ። ወንድሞችን በደንብ ስሙኝ። አሁንም ዱዓ ስታደርጉ እሳቸው ያደረጉትን ዱዓ ነው ማድረግ ያለባችሁ። እኔ አባት ነኝ ምናባ ከበላ ከጠጣ አይባልም። ከምግቡና ከመጠጡ በላይ ምናባን አባ፣ እኔ ቤት ሰርቼልህ መኪና ገዝቼልህ አትበል። ከአንተ መኪና በላይ ስነ ምግባር አስተምሮ ልጅ እሳቸው እንኳን ለስነ ምግባር ካላቸው ትልቅ ዓለምን በስነ ምግባር መሬት ሊያወርደው አሳይተዋል። ግን ከሚያደርጉት ዱዓ የነበረው ምን ነበረ? አላሁመ አሕሲን ኹሉቂ ከማ አሕሰንተ ኸልቂ፣ ጌታዊ አፈጣጠሬን እንዳሳመርከው ስነ ምግባር እናሳምሩ ይላሉ። አሽረፈል ኸልቅ ሰለዋቱላህ ወሰላሙ አለይህ። ኡስታዝ ኡስታዝ የዛሬ መልእክታችን ምንድ ነው? አሰላሙ አለይኩም የዛሪ የዛሬ መልእክታችን ሶስት አይነት ሰዎች ጀነት አይገቡም ይሉናል ነቢዩ አለይሂ ሰላቱ ወሰላም በዚህ ዙሪያ ነው ለአወራችሁ የመጣሁት ረሱሉ ሰለላሁ አለይሂ ወሰለም አቡ ሙሳ አል አሽዓሪ ባወሩት ሀዲስ ላይ ሰላሰቱን ላ የድኹሉነል ጀነህ ሶስት ሰዎች አሉ ጀነትን አይገቡም ይላሉ ነቢዩ አለይሂ ሰላቱ ወሰላም አንደኛው ምንድ ነው ሙድሚኑል ከምር ከምርን አዘውትሮ የሚጠጣ የከምር ሱሰኛ

የተ ምርጥ የሆነ የጀነትን ኸምር ያጠጠዋል፣ ናላ የማያዞር የማይፈታ፣ መጥፎ ነገር እንድንትናገር የማያደርግ። ስለዚህ ተጠንቀቁ፣ ከጠጅ ከሓራም ነገር እንጠበቅ ነው። ሁለተኛው መልእክቴ በዚሁ ላይ ነቢያችን፣ ዓለይሂ ሰላቱ ወሰላም፣ ምን ይላሉ? ሙድሚኑል ኸምር ካሉ በኋላ ቃጢዑ ረሒም፣ ሲለተ ረሒም የሚቆራረጥ ሰውዬ በባክ በአሁኑ ሰዓት ዘመድ የለም። የምን አቦት ነው? የምን አክስት ነው? አየናት እኮ አክስቴ አትረባም እኮ ብሎ የሚቆራረጥ የሆነ ሰው ጀነት አይገባም። አንተ ባይቀጥሉ እንኳን አንተ መቀጠል ግዴታ፣ የአንተ ሀላፍትና ሲለተራሂም ቀጥል ነው የተባልከዋ። በሶስተኛ ደረጃ ወሙሰድኩም ቢሲሕር

ሴቶች ወደ እግዚአብሔር አገልጋዮች አይቅረቡ፣ ሲስቁ በጥርሳቸው ጋኔን አለና በአይናቸውም ሲያዩ የዲያብሎስ ጣት በቅንድባቸው ላይ ሆኖ ወደ እነርሱ ይጠቅሳልና። ሲጀመር መናገር ራሱ አልተፈቀደልሽም።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 መጽሐፍ ቅዱስ ተሰድባችኋል፣ መጽሐፍ ቅዱስ ያንቋሻችኋል። ጠይቁል አሁን ላሳያችሁና፣ ወስዳችሁ ይጠይቋቸው። እሺ መጽሐፍ ሲራክ ምዕራፍ 25 ክፋት ሁሉ ከሴት ክፋት ታንሳለች። እርሷ ወደ ኃጢአት ልል ታደርሳለች። ተመልከቱ፣ ዜ ደግሞ እንደሚል የሴት መልኮ አያስትህ፣ ሀብቷ አያስጎምጅህ። መቅሰብት ናትና ጥፋት፣ ጽን ውርደት ናትና ሴት ባሏን ብትመግበው ቁጣን አለማክበርን ብዙ ዘለፋ የተሞላች ትሆናለች። ለልብ ቁስ ናት፣ ለፊት ጥቁረት ናት፣ ለነፍስም ሐዘን ናት። እንዲሁ ባሏ የማታከብር ሴት እንደ ሺባ እጅና ለምሾ እንደሆነ እግር ናት። በመጀመሪያ ኃጢአት ከሴት ተገኘ፣ በእርሷ ምክንያት ሁላችን እንሞታለን። ለውሃ መፍሰሻ አታብጅለት፣ ለሴት የልብህን ምስጥር አታውጣላት። እንደ ጠባይህ ካልሆነች ፌታት ቶች አያችሁ ሀ መጽሐፍ ቅዱስ እንዴት እንደሚያንቋሻችሁ፣ እንደ ሰው እንኳን እኮ አያችሁም። እርኩስ ናት፣ እንዲሁም ደግሞ መቅሰፍት ናት፣ ለፊት ጥቁረታት እያየ ይገልጻችኋል። ለምን ጠይቁትም፣ ይህ መጽሐፍ ከፍታችሁ ለምን ጸሐፊው እንደዛ ብሎ ሰደበን፣ እግዚአብሔር ለምን እንደዛ አንቋሽሸላችሁ ጠይቁ። እናንተ ሰው ናችሁ፣ መጠየቅ አለባችሁ። መጽሐፋችሁ እና ፕሊስ በርቱ። አንድ ጥርስል ጨምርላችሁ ደግሞ ኤፌሶ ምዕራፍ አምስት ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ አለ። ለእግዚአብሔር ስትገዢ የሰገድሽው የምትገዢው አይደለ? በዛ መንገድ ለባሎች ተገዚ፣ እሱ በቃ ለሱ የሱ ባሪያ ሆኝ ያለ መጽሐፍ አስተምር። በጣም ብዙ ጥቅሶች አሉና እንዳይበዛባችሁ፣ ቪዲዮ እንዳይረዝምባችሁ ይሄን ወስዳችሁ ጠይቁና ደሞ ጨምርላችኋለሁ። ወሰላሙ አለይኩም ችግሮች ናችሁ። አላህም እንደ ሰው በክፍለ አካል መግለጽ እጅግ በጣም ከባድ ነው። አላሁ ስብሐነሁ ወተዓላ ማንንም አይመስልም። አው ሰምታችሁኛል። አላህ ስብሐነሁ ወተዓላ ማንንም አይመስልም። አሰላሙ ዓለይኩም ወረሕመቱላህ ወበረካቱ። አላህ በቁርአኑ ላይ ሱረቱ ሹራ ምዕራፍ 42 ቁጥር 11 ላይ ለይሰ ከሚስሊሂ ሸይ ይላል አ እርሱ አላህ ማንንም አይመስልም ብሎ ዘግቶታል። ነገር ግን አስቀጥሎ እንደዚህ ይላል ወህወ ሰሚዑል በሲር ይላል፣ እርሱ ሰሚና ተመልካች ነው ይለናል። አላህ አስቀድሞ ማንንም አይመስልም ካለም በኋላ ሰሚና ተመልካች ነው ሲል እንደ ሰው ነው የሚሰማው እንደ ሰው ነው የሚመለከተው ብላችሁ ከተፈላሰፋችሁ ችግሩ እናንተ ጋር እንጂ

እንዲሁም በተመሳሳይ በተለምዶ ውሃ ብያ ብላችሁ የምጠሯቸው አካላቶች የሚያምኑት አራት ቀዋይድ አላቸው በአላህ ሲፋዎቹ ላይ። በእነዚህ ሲፋዎች መካከል አላህ ስብሐነሁ ወተዓላ ለራሱ ያሰበተውን ነገር እናሰብታለን ብሎ ያምናሉ። እንዲሁም መልእክተኛው መሐመድ ሰለላሁ ዐለይሂ ወሰለም ስለ እርሱ ሲፋ ያጸደቁትን ነገር እናጸድቃለን፣ እንዲሁም ሰሐቦች ያጸደቁትን ነገር እናጸድቃለን ብሎ ያምናሉ። ከዚሁም መካከል ደግሞ ይህን ሲያጸድቁ ያለ አራት ቀዋይድ አላቸው። ከነዚህም መካከል ምንድነው ተክይፍ እንዴት ነው እንዴት ነው የሚሰማው፣ እንዴት ነው የሚመለከተው፣ እንዴት ነው ሲፋዎቹ እርሱ የገለጻቸው ብሎ ያለመፈላሰፍ፣ እንዲሁም ደግሞ ምን ያለማድረግ ተሽቢህ ያለማድረግ፣ ወይም ተምሲል ያለማመሳሰል፣ እንዲህ ከሰው ጋር ያለማመሳሰል፣ አላሁ ስብሐነሁ ተዓላ ልክ እንደነገረን መጠን ማለት ማንንም አይመስልም ብሎ እሱ ሰሚና ተመልካች ነው ሲል ካመሳሰላችሁ ችግሩ የናንተ እንደሆነ ሁሉ እንዲሁም ደግሞ ያለ ታሕሪፍ ትርጉሙን ያለማዛባት፣ እንዲሁም ደግሞ ያለ ታዕጢል ታዕጢል ትርጉሜ ላይ ሳናደርገው እናምናለን ብለው ያምናሉ። ከዛ ውጭ ግን ጅስም አምላኪ ናቸው፣ እንደዚህ አምላኪ ናቸው ብላችሁ የምትናገሩት ስድብ ብቻ እንደሆነ ወቁ።